ሰበር ዜና ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን አረፈዳችሁ። የሰዓቱን አበይትና ምሰበር ዜናዎች በዕለቱም በሁለተኛ የዜና ወጃችን ዳግም ይዤ ቀርቤ አለው። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የፋኖ አንድነት ድርጅት ምስረታ ጉባኤ ዛሬም እየተካሄደ ነው። በማህበራዊ ሚዲያ ጀኔራል ተፈራ ማሞም የድርጅቱ መሪ ሆነ ተመረጠ እየተባለ ስለሚወራው አሉባልታ ጨምሮም በአጠቃላይ ውይይቱ የት ደረጃ ደረሰ ስለሚለው እውነተኛ መረጃ ይዘንላችሁ ቀርበናል። ብልጽግና ጉዳዩን ለመጥለፍ እየሞከረ ነው። ከዚህ ጋር በተያያዘ የጎጃም ፋኖ ጦር መሪው ሻለቃ ዝናቡ ልንገርህም በቀጥታ ማብራሪያ ይሰጠናል። ሁሉንም ነገር እንቅጩን እንነግራችኋለን። አብራችሁን ቆዩ። በሌላ በኩል በጦር ሜዳም ውጊያው እንደቀጠለ ነው። በወሎ በርካታም የአገዛዙ የጦር መሪዎች የተደመሰሱበት የመገናኛ ሬዲዮ የተማረከበትና በርካታ የብልጽግና ወታደሮች የተሸኙበት በብልጽግና ላይ ከፍተኛ ኪሳራ ያደረሰም የደፈጣ ጥቃት ተሰንዝሯል። በጎንደርም እንዲሁ የፋኖ ኃይሎች አጭደው እየከመሩ ነው። የአገዛዙ ጥምር ጦር በጎንደር ከአምስት በሚበልጡም ግንባሮች ሲወቃውሏል። በጎጃም በተወረወረም የቦምብ ጥቃት አስር ወታደራዊ አመራሮች ተደምስሰዋል። በአጠቃላይ ከአማራ ክልል የተሰሙ የጦር ግንባር መረጃዎችን በዝርዝር እናስመለክታቸዋለን። የነጩ ጋውን አብዮትም ተፋፍመዋል። የዶክተሮች የተቃውሞ ሰልፍ በመላው ሀገሪቷም እንደቀጠለ ነው። የፋኖ ኃይሎችም ለዶክተሮ ሰዎች ጥሪ አቅርበዋል። ጉዳዩን በዝርዝር እንቃኘዋለን። 25 ድሮን ሰማይ ላይ ጋየም። ፓኪስታን በአንድ ጀንበር ብቻ 25 እስራኤል ሰራሽ ሰው አልባም የህንድ አውሮፕላኖችን መታመጣሏ መነጋገሪያ ሆኗል። ከውጪ የምንመለከተው ጉዳያችን ነው። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርዕስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ አድማጭ ተመልካቾች፣ ቪዲዮው ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹ፣ እንዲሁም ማሰብ አስተያየታችሁን እንደሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብራችሁን ቆዩ። በቅድሚያም ፓኪስታን በአንድ ጀንበር ብቻም ሃያ አምስት እስራኤል ሰራሽ ሰው አልባም ድሮኖችን አውሮፕላኖችን መትቼም ጥያለው ማለቷም መነጋገሪያ ሆነዋል ፓኪስታን በርካታም የህንድ ወታደሮችም ቆስለዋል ብላለች የፓኪስታን ወታደራዊ ቃል አቀባይ አህመድ ሸሪፍ ቻውዲር እንዳሉት ህንድ ሌላ የተቀናጀ የጥቃት ድርጊት ከፍታ የነበረ ቢሆንም ሀያ አምስት እስራኤል ሰራሽ ሀሮፕ የሚል መጠሪያ የተሰጣቸው የህንድ ድሮኖችን መተን ጥለናል ብለዋል። ፓኪስታን የምትጠቀመው ጸረ ድሮን የቻይናም ሰራሹ ጂ አስር ሲሆን በምስሉ ላይ መመልከት ትችላላቸው። የዓለም መነጋገሪያም ሆኗል። በዚህ ሰዓት ፓኪስታን ይህንን ጀት እየተጠቀመች ነው። አምስቱንም የህንድ ዘመናዊ የጦር ጀቶች እንዲሁም በርካታ ድሮኖች አየር ላይ ያስቀረቻቸው ሌላው የሚደንቀው ነገር እነዚህን የህንድ ጦር ጀቶችን ለመምታት ፓኪስታን የወሰደባት ጊዜ የተወሰኑ ደቂቃዎች ብቻ መሆናቸው ነው። በሁለቱ ሀገራት መካከል ውጥረቱ ማየሉን ተከትሎም አየር መንገዶቻቸው ዝግ ተደርገዋል። ነገር ግን ፓኪስታን በሚሰነዘርባት ጥቃት ላይ በምትወስደው አጸፋዊ ምላሽ ዓለምን እያስደነገጠችም ትገኛለች። ፓኪስታን ምን ቢኖራት ነው ይሄን ያህልም እየተባለ ነው። ነገር ግን ፓኪስታን ጂያስር የተባለውን ቻይና ሰራሽ ሆነ የጦር ጀት እየተጠቀመች ነው። አሁን በቀጥታ ከጦር ግንባር ወደተገኙ ሰበር ዜናዎች ያልፋለሁ። በቅድሚያም ወሎ ላይ ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ ቤተ አማራ ንጉስ ሚካኤል ኮር ታላቅ ድልን ተጎናጸፈ። ይህ ንጉስ ሚካኤል ኮር ቃኞች፣ የመብረቁ ክፍለ ጦር የብርጌድ ቃኞች፣ እንዲሁም ሼህ ሁሴን ጀብርኤል ክፍለ ጦር ጽናት ብርጌድ በጋራ በመሆን በኮሩ ኮማንዶም አርበኛ ከረሙ መሐመድ በኮሩ ዘመቻ መምሪያም አርበኛ ጌትነት አበበም እየተመሩ በትላንትናው እለት በዋርጃም አስደናቂም የደፈጣ ዝግጅት በማድረግ የብልጽግና የመጨናነት ሰራዊት ወንበር አስጠባቂውን ጦር እንዳይወጣም፣ አስቀርተውታል። በዚህ አስገራሚ ደፈጣ በብልጽግና ሰራዊት ላይ የደረሰው ጉዳት ዝርዝርም፣ አጠቃላይ የተደመሰሰበት ሰራዊት 22 ሲሆን 6 ቁስለኛ 7 ምርኮም በፋኖ ገቢ ተደርገዋል። ከተደመሰሱት መካከል አንደኛ ኮማንደር አህመድና አንዱ ደግሞ በስም ያልታወቀ ሻለቃ አመራር ይገኙበታልም ተብሏል። ከተማረኩት ውስጥ ሶስቱም የመቶ መሪዎች ያሉ ሲሆን ከአስር በላይ ክላሽና ተተኳሽ እንዲሁም መገናኛ ሬዲዮ በንበልባሎቹ እጅም ገብቷል ተብሏል። መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮም ይቀጥላል ሲሉም የኮሩ ቃል አቀባይ አርበኛ አምሳለቃ ሁሴን ዑመር ገልጸዋል። ይህ በእንዲህ እንዳለ ወደ ጎንደር ሳልፍ የአማራ አንድነት በጎንደር የንስር በለሳ ቅጣው እጅጉ ክፍለ ጦር በበለሳ ቀጠና በአምስት ቦታዎች ውጊያዎች ሰዎችን እያደረገም ይገኛል። የክፍለ ጦሩ አካል የሆነችው ነበልባሉ ብርጌድና የክፍለ ጦሩ ቃኝ እንዲሁም መሐንዲስ አባላት ሀይብ አሽካ በተባለ ቦታ በአሰሳ ላይ የነበሩ የሚሊሻ አባላት በደፈጣም ድባቅ አድርገዋቸዋል ሚሊሻዎቹ ተኩስ መክፈታቸውን ተከትሎም በተጀመረው ውጊያም ሁለት የሚሊሻ አባላት ተገድለው ሶስቱ ደግሞ በፋኖ ተወስደዋል ተብለዋል በዚህ ቀጠና ደንጎራ በተባለው ቦታም ተመሳሳይ ውጊያ የተደረገ ሲሆን ስድስት የሚሊሻ አባላት ተገድለዋል ቁጥራቸው በውል ያልታወቀም ቆስለዋል መሳሪያም ተማርኳል በቀጠናው ሐሙሲት አቅራቢያም ። ኩምር ሸለቆ ላይ በሚኒሊክ ብርጌድና በፊታውራሪ ጉልላት ጸጌ ብርጌድ በተፈጸመ የደፈጣ ጥቃትም በአራት ተሽከርካሪ ሲንቀሳቀስ የነበሩም የአገዛዙ ኃይሎች ክፉኛ ተመተው አስራ አንዱ የአገዛዙ ኃይሎች ሲገደሉም፣ በርካታዎች ሙትና ቁስለኛ ሆነዋል ሲሉም በአካባቢው ለሰዓታት የቆየ ውጊያ መደረጉን አክለው የመረጃ ምንጮቻችን ገልጸውልኛል። የጎንደሩ ትንቅንቅ አሁንም የቀጠለ ሲሆን ባለሥልጣናቱም እንደተከበቡ ነው የተነገረው። በጎንደር ቀጠና በፋኖና በአገዛዙ ጦር መካከል ከፍተኛ ትንቅንቅ የታየበት ውጊያ እየተካሄደ ነው። በጎንደር ቀጠና በፋኖና በአገዛዙ ጦር መካከል እየተደረገ ያለው ትንቅንቅ አሁንም ተጠናክሮ እንደቀጠለ መሆኑም ተነግረዋል። በተለይም ሆድ አደር ሚሊሻዎች ላይ የሚወሰደው እርምጃም ተጠናክሮ መቀጠሉን ነው የተነገረው። በማዕከላዊ ጎንደር አርማጭ ወረዳ አይነት ውሃ በተባለ ቦታ በተደረገ ውጊያ በብልጽግና ጦር ላይ ከፍተኛ ኪሳ ደርሷል ተብሏል። የአማራ ፋኖ አንድነት በጎንደር ፋኖች ትላንት ሌሊት በሚሊሻ ካምፕ ላይ በፈጸሙት ጥቃት በርካታ የሚሊሻ ኃይል ሞት ሲሆን፣ ቁስለኛና ምርኮ እንዲሁም ፈርጣጭ ተደርገዋል ነው የተባለው። ለአብይ አህመድ አድረው የአማራን የህልውና ትግል ለማኮላሸት የሚጥሩ ሚሊሻዎች በየቀጠናው ከፍተኛ ኪሳራም እያስተናገዱ ይገኛሉ። በተመሳሳይ በዚሁ በማዕከላዊ ጎንደር በለሳ ወረዳ በአምስት ቦታዎች ውጊያዎች መካሄዳቸው ምንጮች ነግረውኛል። በበለሳ ሀይባሽካን በተባለ ቦታ ላይ በአሰሳ ላይ የነበሩ የሚሊሻ አባላት ቀደም ብዬም እንደነገርኳችሁ በፋኖ ደፈጣም ድባቅ ተመትተዋል። ይህ በእንዲህ እንዳለ ከጎጃም ወዳገኘት መረጃ ሳልፍ በአንድ ቦምብ አስር ወታደራዊ አመራሮች ተደመሰሱ። አባይ ሸለቆ ብርጌድ አባላት መርጦ ለማርያም ከተማ ውስጥ በመግባት ቦረቦሩት በወረወሩት አንድ ቦምብ አስር ወታደራዊ አመራሮች መደምሰሳቸውን ነው የአማራ ፋኖ በጎጃም ኮሚኒኬሽን ጉዳዮች መምሪያም ያሳወቀው። በሌላ በኩል የፋኖ ድርጅታዊ ምስረታን ተከትሎ ብዙ መረጃዎች እየወጡ ነው። በሶሻል ሚዲያው ብልጽግና ይህንን ነገር ለመጥለፍም እየሰራ ነው። ጀነራል ተፈራ ማሞ ተመረጡ በሚል በርካታ አሉባልታዎችም እየተናፈሱ ነው። ነገር ግን ፈጽሞ ውሸት ነው። እስካሁን ምንም የተረጋገጠ ነገር የለም። ዘመነ ካሴ ይመረጥ፣ ጀነራል ተፈራ ማሞ ይመረጥ፣ ሻለቃ ሀብቴ ወልዴ ምረጥ ምሬው ዳጂ ምረጥ አሊያም ደግሞም ኢንጂነር ሲያስብ ምረጥ ማንም የሚያውቀው እውነተኛ መረጃ የለም። እስካሁን ሁሉም ነገር በሚስጥር የተያዘ ነው። እንኳን ተራው ሰው ይቅርና እንኳን ተራው ጋዜጠኛ ይቅርናም የፋኖ አመራሮች እንኳን የማያውቁበት ደረጃ ላይ ነው ያሉት። ከዚህ ጋር በተያዘ አርበኛ ዝናቡ ልንገሮ የጎጃም ፋኖ የጦር መሪም ይህንን ይናገራል። አድምጠነው እንመለስ። አጋጣሚ ጠበቅ ያለ መልክ ማስተላለፍ እፈልጋለሁኝ እኛ ወታደራዊ አመራሮች ከዚህም በኋላ ሰብሳቢዎቻችን ውይይት እያደረጉ መሆኑን አውቃለሁኝ በዚህ በአጭር ጊዜ ውስጥ ከተቻለ ዘመቻው ሳይጠናቀቅ የአማራን ፋኖ አንድነት እንዲያበስሩ እንፈልጋለን። ካልጨረሱ ደግሞ በዚህ በጣት በሚቆጠሩ ቀናት ውስጥ አንድነቱን እንዲጨርሱ በዚሁ አጋጣሚ ማሳሰብ እፈልጋለሁኝ የአራቱም ግዛት ሰብሳቢዎች ነው አሁን እየተወያዩ ያለ በእኛ በኩል አርበኛ ዘመነ ካስ ያለን። በአማራ ፋኖ በጎንደር አንድነት አርበኛ ሀብቴ ወልድ ያለ በአማራ ፋኖ የአማራ ፋኖ በወሎ ወይም ቤት አማራ አርበኛ ዋርካው ምሬ ወዳጁ አለ። የአማራ ፋኖ በሸዋ አርበኛ ደስ አለኝ አለ። እነዚህ በአራቱ ቀጠና የሚገኙ ሰብሳቢዎች ወይም አመራሮቻችን ይዘውት የሚመጡትን ድርጅት ለመቀበልም ይዘውት በሚመጡት መዋቅርም ለመታገልና ስራ ለመስራት እኛ ዝግጁ መሆናችን በዚሁ አጋጣሚ መግለጽ እፈልጋለሁኝ። እነሱም በአጭር ቀን ውስጥ ድርጅት መስርተው ለሕዝባችንም ለሰራዊታችንም ይፋ እንዲያደርጉልን ማሳሰብ እፈልጋለሁኝ። ውጤቱን በተመለከተ በከፊል ይመስላል። አመሰግናለሁ። ከዚሁ ከአንድነት ድርጅቱ ጋር በተያዘም በጦር ግንባር የሚገኘው ባልደረባዬም ተጨማሪ መረጃዎችን ሊሰጠን ጥንክር አዘጋጅተዋል። እነዚህንና ሌሎች በርካታ ጉዳዮችን ይዟል። አድምጠነው እንመለስ። የአማራ ፋኖ በጎጃም የአማራ ፋኖ በወሎ ቤት አማራ የአማራ ፋኖ በሸዋናም የአማራ ፋኖ አንድነት በጎንደር አንድ አደረጃጀት ለመስራት ውይይት ላይ መሆናቸው ታውቋል። አራቱ አደረጃጀቶች የጋራ የሆነ አማራዊ ድርጅት ለመፍጠር ያለመ ውይይት እያደረጉ ሲሆን በቃል አቀባዮቻቸው በኩልም ህዝቡ የውይይቱን ውጤት በትዕግስት እንዲጠብቅ መልእክት አስተላልፈዋል። አራቱ የፋኖ አደረጃጀቶች የሚያደርጉትን ውይይት ተከትሎ የአገዛዙ ዲጂታል ሰራዊት አባላት የፋኖን ትግል ደጋፊ በመምሰል ሐሰተኛ የፌስቡክ ገጾችን በመክፈት እከሌ ሰብሳቢ ካልሆነ ይሄኛው ኃላፊነት ለከሌ ካልተሰጠ በሚል የጎጥ አጀንዳ እያራገቡ ሲሆን ህዝቡ እነዚህ የአገዛዙ ዲጂታል አርሚ አባላት በሚያራገቡት የተሳሳተና ከፋፋይ አጀንዳ እንዳይጠለፍ ጥንቃቄ ማድረግ እንዳለበት መረብ ሚዲያም ያነጋግራቸው የፋኖ አመራሮች አሳስበዋል። ውይይቱ እየተካሄደ ስላለበት ቦታና ጊዜ እንዲሁም መሪ ሀሳቦችን በሚመለከት ከላይ ከጠቀስናቸው የገዢ ቡድን ዲጂታል ሰራዊት በኩል የተሳሳተና ከፋፋይ መረጃ እየተሰራጨ ሲሆን ማህበረሰቡ ከእንዲህ አይነት አጀንዳዎች ራሱን እንዲያርቅ ነው ጥሪ የቀረበው። ድርጅቶቹ እያደረጉት ያለው ውይይት ፍሬ አፍርቶ አማራዊ የሆነ ወጥ አደረጃጀት ይዘው እንደሚመጡ ትልቅ ተስፋ የተጣለባቸው ሲሆን ይህ ሳይሆን ቢቀር ግን በህዝቡ ዘንድ ከፍተኛ ቁጣ እንደሚቀሰቀስባቸው ከወዲሁ እየተነገረ ይገኛል። በርካታ የትግሉ ደጋፊዎች በማኅበራዊ ትስስር ገጻቸው አራቱ ድርጅቶች አንድ ወጥ የሆነ ድርጅት መስርተው እንዲመጡ የጠየቁ ሲሆን ይህ ሳይሆን ቢቀር ግን ተቃውሞ እንደሚያስነሱባቸው እያስጠነቀቋቸው ይገኛሉ። አራቱ የፋኖ አደረጃጀቶች አምሳኛ ቀኑን ያስቆጠረ ዘመቻ አንድነት እያደረጉ ሲሆን በዘመቻ አንድነቱ መቋጫ አንድ ወጥ የሆነ አማራዊ አደረጃጀት ይዘው እንደሚመጡ በህዝቡ ዘንድ ተስፋ ተጥሎባቸዋል። የተከበራቸው መረብ ቤተሰቦች በዚሁ አጋጣሚ የምናስተላልፈው መልእክት የምርጫ ውጤት እስከሚጠናቀቅና በእነሱ በኩል እስከሚገለጽ ድረስ እከሌ ይሄ ቦታ ተሰጠው እከሌ የዚህኛው ኃላፊነት አይሰጠውም በሚል በማህበራዊ ሚዲያ ከሚሰረጩ ሐሰተኛ መረጃዎች ራሳቸውን እንድታረቁ ከወዲሁ እናሳስባለን። ወደ ሌላኛው መረጃችን አለፍን። ሰሞኑን ሰላማዊ ሰልፍ በማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥን ለማምጣት ኑ በጋራ እንታገል ሲሉ የአምራፋኖ ቦሎ የጤና መምሪያ ኃላፊ ጥሪ አቀረቡ። የህክምና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት የሚለውጡት ነገር አይኖርም ሲሉ ኃላፊው ጨምረው ገልጸዋል። የህክምና ባለሙያዎች ከሰሞኑ በተለያዩ የሀገሪቱ ክፍሎች መብላት አልቻልንም ራበን በሚል ወርሃዊ ደሞዝ እንዲጨመርላቸው የሚጠይቅ ሰልፍ በማካሄድ ላይ ናቸው። ይህንን የህክምና ባለሙያዎችን እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሀሳባቸውን ያሰፈሩት የአማራ ፋኖ በወሎ ቤት አማራ ጤና መምሪያ ኃላፊ ዶክተር አቡበክር ሰይድ የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም ሲሉ ተናግረዋል። በዲሞክራሲያዊም ሆነ በሰብአዊ እኩልነት የማያምነው ያገዛዝ ስርዓት ሀገርን ከህዝቦቹ ቀምቶ እየበዘበዘ ነው ያሉት ዶክተር አቡበክር ሆድንጂ ጭንቅላት በሌላቸው ሰዎች የሚዘወረን ስርዓት በጋራ ሆነን በቃ እስካላል ነው ድረስ በየግል ጠይቀን አንዳች መፍትሄ ማምጣት አንችልም ብለዋል። ጥያቄያችሁ ትክክል አይደለም እያልኩ አይደለም፣ ነገር ግን የደሞዝ ጭማሪ ብቻ በመጠየቅ የሚመጣ ለውጥ እንደሌለ ለማስገንዘብ እንጂ ሲሉ የገለጹት የአምራፋር ነው ብሎ የጤና መምሪያ ኃላፊው ጥያቄው ምላሽ ቢያገኝ እንኳን የሀገርና የህዝብን ችግር የሚፈታ ባለመሆኑ ከጊዜው ፎይታ የዘለለ ትርጉም አይኖረውም ብለዋል። ዶክተር አቡበክር አክለውም የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎችም ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶቼ ይህንኑ ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ይችልናል ያሉ ሲሆን ይህንን ጸረ ህዝብና ጸረ ሰላም እንዲሁም ጸረ እድገት የሆነን የገዛ ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል ሁሉም የህክምና ባለሙያ የበኩሉን ድርሻ መወጣት አለበት ሲሉ አሳስበዋል። በመጨረሻም ዶክተር አቡበክር ሰይድ ጥያቄያችን በሰላማዊ መንገድ ጠይቀን ይመለስልናል በሚል ከሰሞኑ ሰልፍ እያደረጋችሁ የምትገኙ የጤና ባለሙያዎች የኢኮኖሚ ህልውና ጥያቄያችሁን እንደግፋለን። ዘለቄታዊ ያለው መሰረታዊ ለውጥ ለማምጣትም ኑ በጋራ እንታገል ሲሉ ጥሪ አቅርበዋል። የተከበራችሁ የምዕራብ ቤተሰቦች ወደ ሌላኛው መረጃችን አለፍን። አገዛዙ በተማሪ ብርቱካን ጉዳይ የሽብር ክስ መሰረተም። በኢቢኤስ የብርቱካን ዶክመንተሪ ዙሪያ ተደጋጋሚ ምላሽ የሰጠው የብልጽግናው አገዛዝ የሽብር ክስ መመስረቱ ተሰምቷል። የብልጽግና አገዛዝ በፌዴራሉ ከፍተኛ ፍርድ ቤት ጋዜጠኛ መዓዛ መሐመድን ጋዜጠኛ ተስፋዬ ወልደ ስላሴን ሶስት የኢቢኤስ ጋዜጠኞችና በኢቢኤስ ቴሌቪዥን ሐሰተኛ ታሪኳ ተሰራጭቷል የተባለችው ብርቱካን ተመስገንን ጨምሮ ሌሎች ተጠርጣሪዎችን በሽብር ወንጀል ከሷል። አጠቃላይ 16 ተከሳሾች የተካተቱበትን የክስ መዝገብ ለፌዴራል ከፍተኛ ፍርድ ቤት የህግ መንግስትና የሽብር ወንጀል ጉዳዮች ችሎት ሚያዝያ 28 2017 ያቀረበው የፌዴራሉ ጠቅላይ አቃቢ ህግ ነው። ከተከሳቹ መካከል ስምንቱ በአዲስ አበባ ከተማ አስተዳደር በቢሮና በወረዳ ደረጃ ያሉ ኃላፊዎች እና ሰራተኞች ናቸው። አቃቢ ህግ ለፍርድ ቤቱ ባቀረበው መዝገብ ሶስት የክስ አይነቶች ጠቅሷል። የመጀመሪያው ክስ የሽብር ወንጀል መከላከልና ለመቆጣጠር በ2011 ዓ ም የወጣ አዋጅ በመተላለፍ የቀረበ ነው አቃቤ ህግ በክሱ የጠቀሰው የአዋጁ ድንጋጌ የሽብር ድርጊት በመፈጸም የሰው ህይወትን ለአደጋ ማጋለጥን ይመለከታል ብልጽግና ይህንን መሰል የሽብር ወንጀል ክስ በተከሳሾቹ ላይ የመሰረተው በኢቢኤስ ቴሌቪዥን የቀረበውን የብርቱካን ተመስገን የእግታና የመደፈር ታሪክን በሐሰት ሰርተዋል በሚል ነው። ሆኖም የብርቱካን ታሪክ የሆኖ ኢትዮጵያ ማሳያ ከመሆኑ ባሻገር ተጠቃው ያለችን ተበዳይ ታሪክ በሐሰት ፕሮፓጋንዳ በመሸፈን የሽብር ወንጀል ክስ መስርቶባታል። ከዚህ ባለፈ ጋዜጠኛ ማዕዛ መሐመድን በሽብር ወንጀሉ ክስ አብሮ አካቷታል። ጋዜጠኛ ማዕዛ ብቻ ሳይሆን ጋዜጠኛ ተስፋይ ወልደ ስላሴም የሽብር ወንጀል ክሱ አንድ አካል እንደሆነ የተገለጸው ፍርድ ቤቱ ሚያዝያ 28 2017 ዓ.ም በዋለው ችሎት የተከሳሾችን የመብት ጥያቄዎች እንደማያስተናግድ የገለጹት ዋና ዳኛው የተከሳሾችን የዋስትና ጥያቄ ለማድመጥ ለመጪው ሳምንት ማክሰኞ ግንቦት 5 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። ፍርድ ቤቱ በመጪው ቀጠሮ በአካል ያልቀረቡ ተከሳሾች ላይ ትዕዛዝ እንደሚሰጥም ዳኛው አስታውቀዋል። የከሰዓቱ ችሎት ከመካሄዱ አስቀ ደግሞ ረፋዱን የተሰየመው የፌዴራሉ ፍርድ ቤት ልደታ ምድብ የጊዜ የቀጠሮ ችሎት አራት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች ዋስትናን በማስያዝ እንዲለቀቁ ትዕዛዝ ሰጥቷል። ከእነዚህ ሰራተኞች መካከል የቴሌቪዥን ጣቢያ ዋና ስራ አስኪያጅ አቶ ነብዩ ጡመ ልሳን ይገኙበታል። አቶ ነብዩ ከእስር እንዲፈቱ የተወሰነላቸው በሰላሳ ሺ ብር ዋስትና ነው። እንድ ዓለምን እያነጋገረ ያለ መረጃ ላጋራችሁና ላብቃ። የቱርክ ፖሊስ ከሀያ ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ እጽ መነቃቃታቸውና መደንዘዛቸው ተሰማ። በቱርክ ዲያባርኬስ ግዛት ውስጥ በምትገኝ የላይስ ከተማ ነዋሪዎች ፖሊሶች ሀያ ቶን ካናቢስ በከተማ ውስጥ ካቃጠሉ በኋላ ያለፍላጎታቸው ፍላጎታቸው በአደንዛዥ እጽ ተነቃቅተዋል። በኤፕሪል 18 የቱርክ ባለስልጣናት ከ20 ቶን በላይ የተወረሱን ካናቢስ ለማቃጠል ኦፕሬሽን አድርገዋል። ይህም በሰፈሩ ውስጥ ያለውን አየር በአደንዛዥ ጭስ እንዲወጠርም አድርጎታል። ቢያንስ ለአምስት ቀናት ሰዎች እንደ መስከርና እንደ መፍዘዝ፣ ማቅለሽለሽናም ቅዠቶች አሉ ቅዠቶች አሉ ምልክቶችን በመፍራት መስኮቶቻቸውን ክፍት መተውና ከቤት ለመውጣት አልቻሉም፣ ሲሉም ተናግረዋል። በአስር ቢሊዮን የቱርክ ሚሊግሬም ወይንም 261 ሚሊዮን የአሜሪካን ዶላር የሚገመተው ካናቢስ 20 ቶን 766 ኪሎ 679 ግራም የሚመዝን ሲሆን በ2023 እና በ2024 ከመላው የዲያባራ ኬስ ግዛት የተያዘ የተያዘነውም ተብሏል። የአካባቢው ነዋሪዎች እንደተናገሩት የእጹ ሽታ ለቀናት ከተማዋን ተቆጣጥሮም ቆይቷል ብለዋል። መስኮቶቻችንን መክፈት አልቻልንም፣ ልጆቻችን ታመዋል ያለማቋረጥ ወደ ሆስፒታል ስንሄድ ነበር የሰነበት ነው በማለትም አክለው ገልጸዋል። የሲል አልዲስ ማህበረሰብ ሊቀመንበር የህያም ኦጉር እንዳሉት ምንም እንኳን በአደገኛ እጽዎች ላይ በተደረገ ውጊያም በባለስልጣናቱ የተገኘው ስኬት አስፈላጊ ቢሆንም ካናቢሱ የተወገደበት መንገድ ግን ትክክለኛ አይደለምም ብለዋል። መረጃው ዓለምን እያነጋገረ ነው። አድማጮች ለሰዓቱ ያስኮላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቻናሉን ሰብ ሰብስክራይብ ቪዲዮ ላይክ እንዲሁም ቪዲዮን ላልተመለከቱ ወዳጅ ዘመዶቻቸው ቪዲዮን ሼር ማድረግ አትርሶ፣ እንዲሁም በኮመንት መስጫ ስፍራ ስር ኮመንታችሁን ታስቀምጡልን ዘንድ እንጠይቃለን። በዝግጅታችን ላይ ያላችሁን አስተያየት እንዲሁም በተሰሩ ዘገባዎች ላይ ያላችሁን አስተያየት ታሰፍሩ ዘንድ በትህትናም እንጠይቃችኋለን። እንዲሁም ምን ይጨመር ምን ይቀነስ የሚለውን እንደ ቤተሰብ እንድትነግሩንም እንጠይቃለን። አድማሽ ተመለካቾች በሌላ መረጃ እስካገኛችሁ ድረስ ቸር